ራትና ክቡራን ዛሬ ብዙዎቻችን በሕይወታችን ውስጥ የሚያጋጥሙንን ወሳኝ ጥያቄዎችን እንመረምራለን። ለአንድ ሰው ያለን ፍላጎት በእውነት ከአምላክ የመጣ ነው ወይስ በራሳችን ፍቃድ የተገኘ መሆኑን እንዴት እናውቃለን? ይህ ከላይ ከላይ የሆነ ስሜት ወይም ጊዜያዊ ጥያቄ አይደለም። ይህ የማስተዋል ጉዳይ ነው፣ ግንኙነታችንን እና ከሌሎች ጋር ያለንን ግንኙነት በመቅረጽ የእግዚአብሔርን እጅ የማወቅ ጉዳይ ነው። እግዚአብሔር አንድን ሰው ወደ ሕይወታችሁ ሲልክ በአጋጣሚ አይደለም፤ ለእናንተ ያለው መለኮታዊ ዓላማ አካል ነው። ሁልጊዜ ቀላል አይሆንም ወይም ሁልጊዜ ከግል ምርጫዎቻችሁ ጋር አይጣጣምም። ዛሬ ግን የአንድን ሰው ፍላጎት በእውነት ከእግዚአብሔር ዘንድ መሆኑን ለመገንዘብ የሚረዱ አራት የማያታልሉ ምልክቶችን ላካፍላችሁ ወደድኩኝ። በመቀጠል እነዚህን ምልክቶች በዝርዝር እንመለከታለን። አንደኛ ከግል ምቾት ይልቅ መለኮታዊ ምሪት። እግዚአብሔር አንድን ሰው በሕይወታቸው ሲያስቀምጥ በጭራሽ በአጋጣሚ አይደለም። በጊዜው ምቾት ወይም በሁኔታው ምቾት ላይ ተመሠረተ አይደለም። ብዙ ጊዜ ሕይወትን ቀላል የሚያደርጉ ድርጊቶችን እንፈልጋለን። ፈጣን የሆነና ፍላጎታችንን የሚያሟሉ ወይም ጊዜያዊ እርካታን የሚሰጡንን ነገር ግን የእግዚአብሔር እጅ ሲኖርበት ከግል ምቾት ይልቅ መለኮታዊ ምሪት ወይም አሰላለፍ ይቀድማል። ለእናንተ በጣም ቀላል ስለሆኑት ነገር በጭራሽ አይደለም፣ ነገር ግን በእግዚአብሔር እቅድ መሠረት ለእናንተ ስለሚበጀው ነገር ነው። እግዚአብሔር ለሕይወታችሁ ያለው ዓላማ በአሁኑ ጊዜ ከምታዩት እጅግ የላቀ ነው። የእሱ እይታ አሁን ካላችሁበት ሁኔታ በላይ ይዘልቃል እና ማን መሆን እንዳለባችሁ ስለ ወደፊታችሁ ይመለከታል ስለዚህ አንድን ሰው ወደ ህይወታችሁ ሲያመጣ የአጭር ጊዜ ፍላጎትን ማሟላት ብቻ አይደለም እናንተን ለመቅረጽ እናንተን ለማጥራትና እሱ ለወሰነው እጣ ፋንታ እናንተን ለማዘጋጀት ነው ብዙውን ጊዜ እግዚአብሔር የላከው ሰው እናንተ ተስፋ በምታደርጉት መንገድ ህይወትን ቀላል አያድርግም እንዲያውም ችላ የምትሏቸውን ሁኔታዎች እንድትጋፍጡ ይገፋፏቸዋል። በማይመች መንገዶች ሊገፋፏችሁ ይችላሉ። ነገር ግን ይህ የመለኮታዊ አሰላለፍ ውበት ነው። ለእናንተ ምቾት አይሰጣችሁም። እድገቱ በማይመች ሁናቴ ቢመጣም ከእግዚአብሔር ፍቃድ ጋር ያስማማቸዋል። ዮሴፍን አስቡ። ወደ ጉድጓድ ውስጥ መወርወሩ፣ ለባርነት መሸጡና መታሰሩ እንደ እንቅፋት ይመስል ነበር። ነገር ግን እርሱን ለመጨረሻ ዓላማው ለማስቀመጥ መለኮታዊ አሰላለፍ ነበር። ምቾትን ቢመርጡ ኖሮ የእግዚአብሔር እቅድ አምልጦት ነበር። መለኮታዊ አሰላለፍ ለአንድ ሰው ምቾት ስለማስገኘት አይደለም። የሚገዳደራችሁንና ወደ ዓላማችሁ የሚገፋፋችሁን ሰው ስለማግኘት ነው። ሁለተኛ፣ የማይናወጥ ሰላም። በእግዚአብሔር እቅድ እግዚአብሔር በግንኙነታችሁ ውስጥ ሲሳተፍ አንዱ ግልጽ ምልክት የሱ ሰላም ነው። ዓለም ከሚያቀርበው ከማንኛውም ነገር የተለየ ሰላም ነው። ምንም አይነት ሁኔታ ቢፈጠር ቋሚ፣ የማይናወጥና የማይንቀሳቀስ ነው። ለአንድ ሰው ያላችሁ ፍላጎት ከእግዚአብሔር ከሆነ በመንፈሳችሁ ውስጥ ጥልቅ የሆነ የተረጋጋ ሰላም ያመጣል። በጥርጣሬ በማዕበል አይናወጥም። ከጭንቀት ይልቅ ጸጥ ያለ ማረጋገጫ ይሰማችኋል። ይህም ትክክል ነው። የራሳችንን ምኞቶች ስናሳድድ ብዙውን ጊዜ ከስሜት ውጣ ውረድ ጋር እንታገላለን። የእግዚአብሔር ሰላም ግን የጸና ይሆናል። በተግዳሮቶች ውስጥ እንኳን እሱ እንደሚቆጣጠረው በማመን ከእርሱ ጋር ትጣበቃላችሁ። ይህ ሰላም የተመሰረተ አይደለም፣ ከመሸነፍ የመጣ ነው። ያለማቋረጥ ከጥርጣሬ ጋር የምትታገሉ ከሆነ! የእግዚአብሔርን አመራር እየተከተልኩ ነው ወይስ የራሴን ስሜት? ብላችሁ ጠይቁ። የእሱ ሰላም ብጥብጥ አያመጣም። እርግጠኛ ባልሆነ ሁኔታ ውስጥ እንኳን እረፍት ያመጣል። ሦስተኛ ከግል ስኬት ይልቅ መንፈሳዊ እድገት። እግዚአብሔር አንድን ሰው በሕይወታችሁ ውስጥ ሲያስቀምጠው እኞቶቻችሁን ለማሟላት ብቻ ሳይሆን እምነታችሁን ለማጠናከርና እንድታሳድጉ ለመርዳት ነው። ብዙውን ጊዜ ስሜታዊ ወይም ቁሳዊ ፍላጎቶቻችንን የሚያሟሉ ግንኙነቶችን እንፈልጋለን። የእግዚአብሔር ዓላማ ግን መንፈሳዊ እድገት ነው። የላከው ሰው እምነታችሁን ሊፈታተን፣ ከምቾት ዞናችሁ ሊገፋችሁና ባህሪያችሁን ሊያጣራ ይችላል። ይህ ግንኙነት ጥሩ ስሜት እንዲሰማችሁ ብቻ አይደርግም፣ ያሳድጋችኋል። የበለጠ ታጋዥ የበለጠ አፍቃሪና የበለጠ ይቅር ባይ ለመሆን ትፈተናላችሁ! እናም በዚህ ሁሉ ወደ እግዚአብሔር ትቀርባላችሁ። ልትረዱት በሚያስቸግር ጊዜ እንኳን እሱ የበለጠ ትልቅ ነገር እየሰራ መሆኑን መኑ! እውነተኛ ፍጻሜ የሚመጣው በጊዜያዊ ደስታ ሳይሆን ከእግዚአብሔር ፍቃድ ጋር በመስማማት ነው። አራተኛ፣ ከደስታ ይልቅ ዓላማ ከእግዚአብሔር የሚዘረጉ ግንኙነቶች በፍጹም በዘፈቀድ አይደሉም፣ በዓላማ የተደረጉ ናቸው። በእግዚአብሔር የተወሰነው ግንኙነት ጊዜያዊ ስሜቶች ወይም ጊዜያዊ እርካታ የሚያመጣ አይደለም። ስር የሰደደው በዘላለማዊ ዓላማ ነው። የእግዚአብሔርን መንግሥት በጋራ በማገልገል በማሳደግና በማራመድ ላይ ነው። ይህ ዐይነቱ ግንኙነት መሥዋዕትነትን፣ ትዕግሥትንና ቁርጠኝነትን ይጠይቃል። እናንተ ልትቀበሉት ስለምትችሉት ነገር አይደለም፣ ነገር ግን መስጠት ስለምትችሉት ነገር ነው። እውነተኛ ፍቅር እግዚአብሔር እንድትሆን ወደ ወደፈለገው ይገፋፋችኋል። በዓላማ ላይ የተመሠረቱ ግንኙነቶች ዘላቂ ናቸው፣ ፍሬ ያፈራሉ፣ ሕይወት ላይ ተጽዕኖ ያሳድራሉ፣ እናም እግዚአብሔርን ያከብራሉ። ስናጠቃልለው፣ በግንኙነታችሁ ላይ ስታሰላስሉ፣ እንዲህ ብላችሁ ጠይቁ ይህ መለኮታዊ አሰላለፍ ነው ወይንስ ምቾት ብቻ ነው? የእግዚአብሔር ሰላም አለኝ ወይስ ከጥርጣሬ ጋር እየታገልኩ ነው? ይህ ግንኙነት ወደ እግዚአብሔር እያቀረበኝ ነው ወይንስ ምቾቴን ብቻ እየፈጸመ ነው? ይህ ከዘላለማዊ ዓላማ ነው ወይንስ ከጊዜያዊ ደስታ የመነጨ ነው? ፍላጎታችሁ ከእግዚአብሔር ዓላማ ጋር ሲስማማ ከምትገምቱት በላይ ሰላምን እድገትንና እርካታን ታገኛላችሁ። በእሱ ዕቅድ እመኑ። እሱ ግንኙነቶቻችሁን እንዲመራ አድርጉ እና ሕይወታችሁን ለክብሩ እንዴት እንደሚቀይር ተመልከቱ። በእሱ ጥሪ ላይ አተኩሩ። ለዓላማው ጽኑ። ልባችሁና ከንፈራችሁ በዓላማ ይሞላ። በዚህ ቪዲዮ ከተማራችሁ ቪዲዮ ለሌሎችም እንዲደርስ ላይክ፣ ሼር፣ ኮመንት አድርጉ። ተባረኩልኝ።